አብራችሁን ቆዩ። በሀገር ውስጥ መረጃዎች እንጀምራለን። የኢትዮጵያ አትሌቲክስ ልኡክ ቡድን ወደ አዲስ አበባ ተመልሷል። በቻይና ናንጂንግ ከተማ በተከናወነው ሀያኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና የተሳተፈው የኢትዮጵያ አትሌቲክስ ልኡክ ነው። ዛሬ ማለዳ ላይ ጠዋት ላይ ወደ አዲስ አበባ ሲገባ አቀባበል የተደረገለት የኢፌዴሪ ባህልና ስፖርት ሚኒስተር የስፖርት ልማት ዘርፍ ሚኒስተር ዴታ አቶ መክዩ መሐመድ፣ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ስለሺ ስህንና የኢትዮጵያ ኦሎምፒክ ኮሚቴ ዳንት ዶክተር አሸብር ወልደ ጊዮርጊስን ጨምሮ ሌሎች እንግዶችና የስራ ኃላፊዎች በተገኙበት ለቡድኑ አቀባበል ተደርጓል። ኢትዮጵያ በመድረኩ በሁለት ወርቅና በሁለት ብር ከአለም ሶስተኛ ከአፍሪካ ደግሞ አንደኛ በመሆን ማጠናቀቁ አይዘነጋም። ጉዳፍ ጸጋይና ፍረወይኒ ሀይሉ እንደዚሁም በሪሁ አረጋዊና ንግስት ጌታቸው ሜዳሊያዎችን ለኢትዮጵያ ማስገኝቷል። ውድድሩ ከመጋቢት 12 እስከ 14 ተደርጓል። የ26 ቀጣይ አመት ተረኛ አዘጋጅ ደግሞ የፖላንዷ ቶሪን ከተማ ናት። በአዊ ብሔረሰብ አስተዳደር እንጅባራ ከተማ ሲካሄድ የቆየው የትምህርት ቤቶች ውድድር ተጠናቋል። በእንጅባራ ከተማ የተደረገው ውድድር በሌሎች አካባቢዎች ሊተገበር እንደሚገባው ተወዳዳሪዎችና የስራ ኃላፊዎች አሳስቧል። መረጃው የአዊ ብሔረሰብ አስተዳደር ኮሚኒኬሽን መምሪያ ነው። ደረጀ ጀርባ ያቀርቧል። የአዊ ብሔረሰብ አስተዳደር ወጣቶችና ስፖርት መምሪያ ኃላፊ አቶ ቃላብ ካህሊው የትምህርት ቤቶች ውድድር መካሄድ ዓላማው ተተኪ ስፖርተኞችን ለማፍራትና መልካም ግንኙነትን ለማጠናከር፣ ሰላምን ለማጽናት መሆኑን ገልጸው በቀጣይ በብሔረሰብ አስተዳደሩ አንጻራዊ ሰላም ባለባቸው ወረዳዎችእና ከተማ አስተዳደሮች ውድድር እንዲያካሂዱ መግባባት ላይ መድረሳቸውን ገልጸዋል። ትምህርት ቤቶች የስፖርተኛ መፍለቂያ ተቋም ናቸው። ትልቅ ቦታ የደረሱ ስፖርተኞች መነሻቸው ትምህርት ቤት ነው። ስለዚህ ተተኪ ስፖርተኛን እንድናፈራ በዋናነት የሚያገለግል ነው የሚሆነው። እንግዲህ ቀጣይ ላይ ሌሎች ወረዳና ከተማ አስተዳደሮች የዚህን የእንጅባራ ከተማ አስተዳደርን ተሞክሮ ወስደው ይህንን ውድድር ማስኬድ እንዳለባቸው እኛም የቀድ አካል አድርገነዋል። የትምህርት ቤቶች ውድድር ያፈራቸው ተወዳዳሪዎችም በተለያዩ ክለቦች በመሳተፍ ሀገርን ወክለው እየተሳተፈው መሆኑን የገለጹት አቶ ቃላብ ስፖርታዊ ውድድር ሰላምን ለማጽናትና ለማህበራዊ ትስስር የማይተካ ሚና ያለው በመሆኑ ሁሉም ወረዳዎችና ከተማ አስተዳደሮች ውድድር እንዲያካሂዱም ጥሪ አስተላልፈዋል። የእንጅባራ ከተማ አስተዳደር ወጣቶችና ስፖርት ጽህፈት ቤት ኃላፊ አቶ ማስተዋል ፈንቴ በበኩላቸው በከተማ አስተዳደሩ ለአምስት ቀናት ሲካሄድ የቆየው የትምህርት ቤቶች ስፖርታዊ ውድድር በፍጹም ስፖርታዊ ጨዋነት የተካሄደ መሆኑን አመላክተዋል። የትምህርት ቤት መምህራኖች የሚያደርጉት እንክብካቤ ማታ ማታ ላይ ይገመግማሉ፣ እራሳቸውን ከውድድር በኋላ የስፖርት ጽህፈት ቤት ባለሙያዎችም አብረው ይገመግማሉ። ይህን ስፖርት ፍጹም ሰላማዊ ለማድረግ ደግሞ ሁሉም መምህራኖች በቦታው ድረስ መተው አብረው ሲሰሩ የቆዩና እጅግ በጣም አሁንም ፍጹም በሰላም ሁኔታ እየተጠናቀቀልን ይገኛል። ትምህርት ቤቶች የተተኪ ስፖርተኞች መፍለቂያ በመሆናቸው ለቀጣይ አጠናክረው እንደሚሰሩም ነው አቶ ማስተዋል የተናገሩት። የእንጅባራ ከተማ አስተዳደር ትምህርት ጽህፈት ቤት ምክትል ኃላፊ ወይዘሮ ስንታየሁ ንብረት ተተኪ ስፖርተኞችን ለማፍራት የትምህርት ቤቶችን የስፖርት ውድድር በተሳካ ሁኔታ ማካሄዳቸውን ገልጸዋል። ተከታታይ ለሁለት ዓመታት ተቋርጦ በዚህ በጸጥታው ችግር ምክንያት ተቋርጦ ነው የነበረው ስፖርታዊ ምንም ስፖርታዊ ውድድሩ ቢቋረጥም መማር ማስተማሩን ግን አላቋረጥ ነው አሁን አንጻራዊ ሰላም በመኖሩ ምክንያት ከመማር ማስተማሩ ጎን ለጎን ስፖርታዊ ውድድሩን ማከናወን ችለናል። ስፖርት ለሰላም፣ ለጤንነት፣ ለወዳጅነትና ማህበራዊ ግንኙነትን ለማጠናከር ጠቀሜታው ከፍተኛ መሆኑን የገለጹት የውድድሩ ተሳታፊ ተማሪዎች በውድድሩ ብዙ ልምዶችን በመቅሰም ለቀጣይ ሀገርን ወክለው ለመወዳደር ህልም እንዳላቸው ገልጸዋል። ከተማ አስተዳደራችን ወክለን ተጫውተናል። ትምህርት ቤታችንን ወክለን ተጫውተናል። ለሀገሬ ትልቅ ቦታ ደርሼ ለሀገሬ ትልቅ ግብ ማሳካት ነው የምፈልገው። ከትምህርት ቤቶች ጋር ብዙም አንተዋወቅም ነበር። ነገር ግን ይህ ስፖርታዊ ውድድር ከመጣ በኋላ ከብዙ ተማሪዎች ከብዙ ትምህርት ቤቶች ጋር ተዋውቀናል። እንደነ ጥሩነሽ ዲባባ እንደነሱ በቃ ትልቅ ዓላማ ይዘን በቃ ሀገራችንን ወክለን እንድናስጠራ ሀገራችንን ተስፋ አለኝ። በውድድሩ ማጠናቀቂያ ዕለት በተደረገ የወንዶች የእግር ኳስ ውድድር ኮሶበር ትምህርት ቤት አንድነት ትምህርት ቤትን አራት ለአንድ አሸንፏል። የአንድነት አንደኛ ደረጃ ትምህርት ቤት የውድድሩ አጠቃላይ አሸናፊ በመሆን የዋንጫ ተሸላሚ ሲሆን ባታ አጠቃላይ አንደኛ ደረጃ ትምህርት ቤት ደግሞ የስፖርታዊ ጨዋነት ዋንጫን ወስዷል። በውድድሩ ኮከብ ምርጥ ተጫዋች ለሆኑ ተማሪዎች የስፖርት ትጥቅ፣ የትምህርት ቁሳቁስ ሽልማት የተበረከተላቸው ሲሆን ውድድሩ በስኬት እንዲጠናቀቅ አስተዋጽኦ ላበረከቱ ግለሰቦችም እውቅና ተሰጥቷል። በእግር የታችኛው ክፍል የመራመድና የመንቀሳቀስ መጠን ሲገታ አንድ ሰው የቁርጭምጭሚት ጉዳት አጋጥሞታል ይባላል። ስፖርተኞችን ከሚፈትኑ የጉዳት አይነቶች መካከል የሆነው የቁርጭምጭሚት ጉዳት በግጭት በጫናና ፍጥነትን የሚሹ ስፖርቶች በሚከናውኑበት ወቅትም ያጋጥማል። በባህር ዳር ፊዚዮቴራፒ የሕክምና ማዕከል ባለሙያ የሆነው ገብረ ማርያም በቀለ የቁርጭምጭሚትን ሚና ከጉዳት ጋር አያይዞ ሀሳቡን ነግሮናል። ተጨማሪ ያለን በታችኛው የእግራችን ክፍል የሚገኝ ሲሆን በዋናነት በሶስት አጥንቶች በቲቢያ በፊቡላ ና ታለስ በሚባሉ አጥንቶች መካከል የሚፈጠር መገጣጠሚያ ነው እና የተለያዩ ነርቭ ሰፕላይ አለው፣ ብለድ ሰፕላይ አለው እና በተለያዩ ጅማቶች ና ጡንቻዎች ሳፖርት ይደረጋል ማለት ነው። ሶስት አይነት የቁርጭምጭ ጉዳቶች አሉ። አንደኛው ስፕሬን ስትሬን የምንለው ነው የጡንቻ ወይም የጅማት መጎዳት ነው። ሁለተኛው የቁርጭ ጭሚት አጥንቶች ስብራት ነው እና ሶስተኛው ደግሞ የቁርጭ ጭሚት አጥንት ዲስሎኬሽን የምንለው ወይም መውለቅ የምንለው ሶስት አይነት ጉዳቶች አሉ ማለት ነው። በዋናነት ግን ከስፖርታዊ እንቅስቃሴዎች ጋር ተያይዞ የሚመጣው የስፕሬን ስትሬን የምንለው ወይም የቁርጭምጭሚት ሊጋመንቶች ወይም ጡንቻዎች ጉዳት የምንለው ማለት ነው። እሱ እንዴት ይፈጠራል የሚለውን ስናይ በዋናነት የሚፈጠረው በቁርጭምጭሚታችን መሀል ላይ በሚደርስ ጫና ወይም ስፖርታዊ እንቅስቃሴዎችን ስንሰራ በሚደርስ ጫና ከፍተኛ የሆነ ጫና ቁርጭምጭሚታችን ያን ጫና መቆጣጠር ሲያቅተው ወይም መቋቋም ሲያቅተው የሚፈጠር ጉዳት ነው ማለት ነው። ankle pain when walking can significantly impact one's mobility and daily ከተከሰተ በኋላ የተለያየ የህመም ስሜቶች ይኖራሉ። ከስፖርተኞች ጋር እያይዘ የምንዋረው መስል አንድ ሊጋመንት ወይም ጡንቻ ጉዳት ሚሊዮን ነው። ስለዚህ የተለያዩ ደረጃዎች አሉ። በአንደኛ ደረጃ ጉዳቶች ላይ የሚከሰተው የህመም ስሜት አንደኛው ፔን ይኖራል። ትንሽ ሌስ የሆነ ህመም ስሜት፣ የማበጥ ነገር ሊኖር ይችላል፣ እና በመጠኑ እንቅስቃሴን የመገደብ ነገር ይኖራል፣ ለመጓዝ የመቸገር ነገር። ሁለተኛ ደረጃ የምንለው ፓርሻሊ ወይም በከፊል ጅማቱ የመቆረጥ ስለሚሆን በጣም ሲዌሊንግ ይኖረዋል፣ በጣም ህመም ይኖረዋል፣ የመጥቆር ነገር ወይም የመቅላት ነገር ቁርጭምጭታችን አካባቢ ሊኖር ይችላል። እንቅስቃሴያችንም ሊገድበን ይችላል። በሶስተኛነት ደረጃ የምናየው ሙሉ ለሙሉ ጅባንቱ ሲቆረጥ የሚኖረው ስሜት ሲሆን ሴቨር የሆነ ፔን ይኖራል። ከዛ ሲዌሊንግን በጣም የሚያብጠው ነገር በጣም ይጨምራል። በዛት በተጨማሪ ደግሞ የሚቀላው ነገር ከታች ሬድነስ የምንለው ነገር ሊኖር ይችላል እና ከእንቅስቃሴ ውጭ ሊያደረገን ይችላል። በሶስት ምክንያቱም ሙሉ ለሙሉ ሰሚቆረጥ ከእንቅስቃሴ ውጭ ያደረገናል ማለት ነው። ሕክምና በሁለት አይነት ከፍለ ማየት እንችላለን። አንደኛው ሰርጂካልና ነንሰርጂካል ትሪትመንት ብለን ልናየው እንችላለን። የመጀመሪያው ፕሮቴክት ማድረግ መጠበቅ ማለት ነው። የጣንዴ ከተጎዳ በኋላ ያን እንቅስቃሴ ደግመን አለመስራት ወይንም ደግሞ መጠበቅ፣ ለምሳሌ ቅድም ታይፕ ማድረግ ሊሆን ይችላል ወይም ደግሞ ብሬስ አንክል ብሬስ ሊሆን ይችላል። ሪኢንጁር እንዳይሆን ማድረግ ሊሆን ይችላል። በሁለተኛ እረስት የምንለው ወይም እረፍት ማድረግ ስፖርተኛ ከሆነ ኳስ ተጫዋች ከሆነ ኳስ ተጫዋች እንዳያደረግ ባስኬትቦል ተጫዋች ከሆነ ባስኬትቦል እንቅስቃሴዎች እንዳይሰራ ማድረግ ሊሆን ይችላል፣ እረስት እንዲያደረግ። በሶስተኛነት በረዶ ማድረግ ማለት ነው። በበረዶ ከሁለት እስከ ሶስት ሰዓት ልዩነት ውስጥ በየ አስራ አምስት ደቂቃ ወይም በየ ሀያ ደቂቃ በረዶ ማድረግ ሊሆን ይችላል። ከዛም በአራተኛነት ደረጃ የምናየው ኮምፕሬሽን ወይም ባንዴጅ ማሰር በባንዴጅ መጠምጠም ሊሆን ይችላል ማለት ነው። ሰርጂካል ትሪትመንት ስንሄድ ግን ብዙ ጊዜ ኮመን አይደለም። ኮመን ቢሆንም ለነዚህ ሶስተኛ ደረጃ ያልኩት ሙሉ ለሙሉ ሲበጠስና ጅማቱ መኮማተር ሲያጋጥመው ሁለቱም ወደ ኋላ ሲመለስ ጅማቱ ሊቀጥሉት ይችላሉ። በዛ መልኩ ትሪት ሊደረግ ይችላል ማለት ነው። አንደኛ ደረጃ ከሆነ ቀለል ያለ ጉዳት ነው። ከአንድ እስከ ሁለት ሳምንት ውስጥ ባለ ጊዜያት ውስጥ ወደ ስፖርት ሊመለሱ ይችላሉ። ሁለተኛ ደረጃ የምንለው ደግሞ ያው ፓርሻሊ ቲር ስለሚኖረው ሂሊንግ፣ የመዳን ታይም ስለሚፈልግ ከሶስት እስከ አራት ሳምንት ባለ ውስጥ ወደ ስፖርት ሊመለሱ ይችላሉ። ሙሉ ለሙሉ የተቋረጠው ጅማት ግን በሶስተኛ ደረጃ የምንለው ግን ሂሊንግ ታይም ስለሚያስፈልገው ከስድስት ሳምንት በኋላ ምናምን ወደ ስፖርት እስከ አንድ አመት ድረስ ሊፈጅ ይችላል ወደ ስፖርት የመመለስ አቅማቸው